ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 18 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። እያንዳንዱ ኢትዮጵያዊ ከ75 ሺ ብር በላይ የውጭ ዕዳ እንዳለበት ተነግሯል። ብልጽግና በቀጣይ ሳምንት በአማራ ክልል በሁሉም ዘርፎች ያሉ ባለሙያዎችን ሊሰበስብ መሆኑ ተሰምተዋል። በክልሉ እየተካሄዱ ያሉ ውጊያዎችም ቀጥለዋል። አርበኛ አስረስ ማረ በወቅታዊ ጉዳይ ዙሪያ ማብራሪያ ሰጥቷል። ስለ ድርድር፣ ስለ አንድነትና ስለ ቀጠናዊ ጉዳዮች አብራርቷል ተሰምቷል። ጃዋር መሐመድ ስለ ኢሳያስ አፈወርቂ ንግግር ያሉት ነገር አለ ተሰምቷላችሁ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችው ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። እያንዳንዱ ኢትዮጵያዊ ከ75 ሺህ ብር በላይ የውጭ ዕዳ እንዳለበት ተነገረ። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን 575 ዶላር መድረሱን የኢትዮጵያ ኢኮኖሚክስ አሶሴሽን ባወጣው ሪፖርት ገልጿል። አሶሴሽኑ የአገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 2017 ዓ.ም ዓ ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን 62.5 ቢሊዮን ሚሊዮን ዶላር መድረሱንና እያንዳንዱ ኢትዮጵያዊ አምስት መቶ ሰባ አምስት ዶላር እዳ እንዳለበት ተጠቁመዋል። የብድር ጫናው እንዲበዛ ካደረጉ ምክንያቶች መሀል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋት፣ የውጭ ንግድ መቀዛቀዝና የማምረት አቅም እየቀነሰ መምጣት ዋነኞቹ እንደሆነ በሪፖርቱ ጠቅሰዋል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ናስር የኖስ ዶክተር ከዚህ በፊት አገሪቱ ለተለያዩ ፕሮጀክቶች ከተለያዩ ኢትዮጵያ ኢትዮጵያዊም ተቋማትና አገሮች እየተበደረቻቸው የተጠቀሰው መጠን የውጭ ዕዳ ብድሮች ውጤታማ አለመሆናቸው ዋነኛ የብድር ጫና ምክንያት መሆናቸውን አስረድተዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ሊከፈል የነበረውን ገንዘብ አሁንም ኢኮኖሚውን መደጎም በማይችሉ መንገዶች ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ ሊቀንስ እንደማይችልም ተናግረዋል። ብልጽግና በቀጣይ ሳምንት በአማራ ክልል በሁሉም ዘርፎች ያሉ ባለሙያዎችን ሊሰበስብ መሆኑ ተሰማ። የውድቀቱ አፋፍ ላይ ያለው ብልጽግና በአማራ ክልል የተለያዩ የማህበረሰብ ክፍሎችን ሰብስቦ ለማወያየት ማሰቡ ተነግሯል። ስብሰባው የጤና ባለሙያዎች፣ መምህራን፣ ነጋዴዎች፣ የኪነ ጥበብ ባለሙያዎች፣ ጋዜጠኞች፣ ተቃዋሚ ፓርቲዎች የሚሳተፉበት ነው። ይህ ስብሰባ ከግንቦት 27 እስከ ግንቦት 28 እንደሚደረግ የተገለጸ ሲሆን፣ የአበልና የጥቅማጥቅም ሁኔታ በዞንና በወረዳ እንዲሸፈን ተወስኗል ተወስኗል ለዚህ ስብሰባ ወደ ባህር ዳር የሚመጡ ተሳታፊዎች በመከላከያ የኮንቮይ እጀባ እንዲደረግላቸው መመሪያ መውረዱ ተነግሯል። በሌላ በኩል በአማራ ክልል ርዕሰ መዲና ባህር ዳር ዙሪያ ወንጅ የተባለች ቦታ ላይ የሚገኝ ወታደራዊ ካምፕ በፋኖ ወድመዋል። በዚህም ከዘጠኝ በላይ የአገዛዙ ጦር ሙት ሆኗል። በአካባቢው ከፍተኛ ውጊያ የተደረገ ሲሆን፣ በዚህ የተበሳጨው የብልጽግና ጦርም ንጹሐንን ሲጨፈጭፍ ነበር። በፍኖተ ሰላም ሸንበቁማ ተብሎ በሚጠራ ስፍራ ባለ ወታደራዊ ካምፕ ላይ በተ ትናንትና ሁለት ፋኖ ጥቃት ፈጽመዋል። በዚህ ጥቃት አስራ አንድ የብልጽግና ወታደሮች ሙትና ቁስለኛ ሲሆኑ የተቀሩት ወደ ፍኖተ ሰላም ሸሽተዋል። በሌላ በኩል መርጦ ለማርያም የምትገኘው የአገዛዙ ሰባ ሁለተኛ ክፍለ ጦር በአባይ ሸለቆ ብርጌድ መብረቃዊ ጥቃት እንደተፈጸመበት ተነግሯል። በትናንትና ሁለት እሁድ ግንቦት 2017 ዓ ም በሶስት ግንባሮች ከባድ ማጥቃት የሰነዘረው የአፋ ባሃ ዘጠነኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የመቶ መሪዎችን የራዲዮ ኦፕሬተሮችን ጨ ጨምሮ በርካታ ቁጥር ያለው የሰባ ሁለተኛ ክፍለ ጦር አባላት ተደምስሰዋል። አስላሞና አባ ሚኒስ ግንባር በሰኞ ገበያ ከተማ ግንባርና ድቦ ከተማ ግንባሮች በተደረጉ የድምሰሳ ስራዎች ነው ይህ ድል የተገኘው። ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ራስ ቢት ወደድ መንገሻ አቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ቢተው ሻለቃ በማንኩሳ ከተማ በተለምዶ ስንቄ አርዛፍ የሚባል ቦታ መሽጎ የሚገኘውን ሚኒሻ የምድር ድሮኗ የማንኩሳ ቢተው ሻለቃ ካሉበት በመሄድ ለመሄድ ሙትና ቁስለኛ አድርጋቸዋለች። በአፋ ባሃ የጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ህዝባዊ ውይይቶችን አጠናክሮ ቀጥሏል። ሰሞኑን ከዋሸራና አካባቢው ማህበረሰብ ጋር በወቅታዊ ጉዳዮች እንዲሁም በፋኖና በህዝቡ መካከል ክፍተቶችን ለማስተካከል መልካም ግንኙነቶችን ደግሞ ለማስቀጠል ውይይቶች ተካሂደዋል። በዚህ ውይይትም የዮሐንስ አለማየሁ ብርጌድ አመራሮች በቦታው ተገኝተው የህዝቡን ሀሳብ ተቀብለው በፋኖ የሚስተካከሉትን እንደሚያስተካ እንደሚከላከሉ ገልጸዋል። ነዋሪዎቹ በበኩላቸው ከፋኖዎች ጋር ተናበው እንደሚሰሩ እና በሁሉም ነገሮች ከፋኖ ጎን ሆነው እንደሚያግዙ ተናግረዋል። አብይ አህመድ ካስቀመጥናቸው ቅድመ ሁኔታዎች ውስጥ አንዱንም ይመልሳል ብለን አናምንም ሲል አርበኛ አስረስ ተናገረ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረ በወቅታዊ ሁኔታዎች ዙሪያ ማብራሪያ ሰጥቷል። በማብራሪያውም የአፋ ባህን የአንድነት ጉዞና ቀሪ ስራዎችን በሚመለከት ምላሽ ሰጥተዋል። በምላሹም በድርጅታችን ምስረታችን ወቅት በመግለጫችን እንደገለጽ ነው ቀሪ ስራዎች አሉ፣ እነሱ በሂደት ይጠናቀቃሉ ሲል ገልጿል። እንዲሁም በእስክንድር የሚመራውን አፋድ አብሮ ለመታገል ለማገልገል ፍላጎት ካለው ለመቀበል ዝግጁ መሆናቸውን አንስተዋል። ድርድርን በሚመለከት ባነሳው ሀሳብም ከእብድ ጋር ማን ይደራደራል በሚል ከዚህ ቀደም ያነሳነውን ሀሳብ እያነሱ የሚወቅሷሉ ብለዋል። አሁንም አብይ አህመድ ለድርድር ዝግጁ እንዳልሆነ እያወቅን የእኛን ኃላፊነት ለመወጣት ነው በቅድመ ሁኔታ እንደራደራለን ያልነው ሲል ገልጿል። ካስቀመጥናቸው ቅድመ ሁኔታዎች ውስጥ አብይ አህመድ አንዱንም እንደማይፈጽም እናውቃለን። ነገር ግን ለሚታዘበን የዓለም አቀፉ ማህበረሰብ አላማችንን መረዳት ስላለበት ነው መግለጫውን

የተናገረውን በጣም እንደ ትልቅ ክሽፈት ወይ ደግሞ ፖለቲካን እንዳለመረዳት ቆጥሮ ብዙዎቹ የሚናገሩት ነገር አለ። ከእብድ ጋር ማን ይደራደራል የተባለው እኔ ከአብይ አህመድ በላይ እብድ ያለው የዚህ ሀገር ቢባል አለ ማለት አልችልም። ራሱ የአሜሪካ መንግስት በመሰከረው መሰረት የራሱን ህዝብ በድሮን የሚጨፈጭፍ መረዋለው ገዘዋለው የሚለውን ህዝብ እርስ በርስ ለማታኮስ ለማዋጋት ቀን ከሌት የሚሰራ በራሱ ላይ አንዱን አማጺ ስፖንሰር እያደረገ ሰዎች ከቦታ ቦታ እንዳይንቀሳቀሱ የሚያደርግ አረመኔ አገዛዝ ጋር ስለምንድን ነው እንዴት ነው የምትደራደረው? በሚል ነበር በጊዜውም በደንብ ተብራርቶ ተቀምጦ የነበረው እና አሁንም ያንን ኮሚትመንት እንደሌለው በእኛ በኩል ዝግጁም እንዳልሆነ ወርዛት ማተር አብይ አህመድ ለዛ ነገርም ዝግጁም እንዳልሆነ እናውቃለን። እያወቅን የምጨምር ግን ለዓለም አቀፉ ማህበረሰብ መረዳት ስላለበት ጉዳዩን ማወቅ ስላለበት የእኛን ሪል ኢንቴንት ሀሳብ ማወቅ ስላለበት ነው። በዛ ልክ ዘርዘር አድርጎ ለማቅረብ የተሞከረው ከቅድመ ሁኔታዎቹ አንዱንም መፈጸም አይፈልግም አብይ አህመድ መፈጸም የሚፈልገው በደላላ በሽማግሌ በቄስ በመነኩሴ እያንዳንዱን የፋኖ አመራር ታጋይ እያታለለ ከትግል ሜዳ ማራቅን እንደ ፕሮጀክት አድርጎ ሊሰራበት ጥረት እያደረገ ያለው በሱ መንገድ የሚሳካ አንዳችም ነገር የለም ትግሉ ያው ተጠናክሮ ነው የሚቀጥለው ነገር ግን ይህንን ትግል እየተመለከተ እየታዘበ ያለ ዓለም አቀፉ ማህበረሰብ ደግሞ እኛን ዓላማ መረዳትም ስላለበት ፍላጎታችንን ማወቅ ስላለበት ነው ነው በዛ መንገድ ኮሚኒኬት የተደረገው እንጂ ከአገዛዙ የተለየ ነገር ጠብቀን ወይም የተለየ ሀሳብ ይመጣል ብለን ታሳቢ ተደርጎ አይደለም። በአሁን ባለበት ሁኔታም ነባራዊ ሁኔታዎች ያንን የሚያሳዩ አይደሉም። አሁንም ፉከራ ላይ ናቸው። አሁንም ዛቻ ላይ ናቸው። የሀገር ሀብት ሙሉ በሙሉ ለጦርነት እየዋሉ ህዝብ እየጨፈጨፉ ነው፣ ዛሬም ድረስ እስካሁኗ ደቂቃ ድረስ ያሉት በዛ ስራቸው ደግሞ እየተኮራሩበት። በፋኖ ስም ተደራጅተው እየከዱ ያሉ ግለሰቦችን በሚመለከት አርበኛ አስረስ በሰጠው ምላሽ የፋኖ ስትራቴጂክ መሪ ሆኖ የከ ዕዳ የለም ብለዋል። እንዳያማህ ጥራው፣ እንዳይበላ ግፋው በሚል ሳቢ የቀረቡ ሳይሆኑ ማድረግ የሚችላቸውን ነገሮች እንዲያደርግ ነው የቀረቡት ነገር ግን ያደርጋል ብዬ አልጠብቅም እኔ በግሌ እነኝህ ነገሮች ያደርጋል ብዬ አልጠብቅም የማያደርገው ለምንድን ነው የማያደርገው ለምንድን ነው ለሰላም የተዘጋጀ ግለሰብ ስላልሆነ ለሰላም የተዘጋጀ አገዛዝ ስላልሆነ ይልቁንም አሁንም ለሌላ ጦርነት ዙር ሌላ ስለ ድሮን ስለማምረት ተተኳሽ ስለማምረት በአጠቃላይ ስለ እልቂት ብቻ ቀን ከሌት የሚደግስ የሚያስብ ስትራቴጂ የሚያደርግ ግለሰብ በመሆኑ ምክንያት እነኝህ ነገሮች ይቀበላል ወይም የአማራ ህዝብ ሰላም የአማራ ህዝብ ደህንነት የኢትዮጵያ ደህንነት ህልውና አሳስቦት ያንን ግንዛቤ ውስጥ አስገብቶ የተለየ ነገር ይወስናል ብዬ የምጠብቀው ግለሰብ አይደለም። ነገር ግን የጠየቅናቸው ጥያቄዎች በሙሉ መፈጸም የሚችሉ በተጨባጭም ሊደረጉ የሚችሉ ጥያቄዎች ናቸው እንጂ የማይጨበጡ ወይም ከሆነ ነገር ጋር የተቃረኑ ህልሞች አይደሉም። እንግዲህ አርበኛ አስረስ እናንተ ይህንን የአማራ ፋኖ ብሔራዊ ኃይልን ይዛችሁ ስትመጡ በተጓዳኝ ከፋኖ ትግል እየሸሹ እየራቁ ወደ ብልጽግና የሚገቡ ሰዎች ቁጥር ደግሞ በየጊዜው የአገዛዙ ሚዲያዎች አጀንዳ ሆነው ነበረ የሰነበቱት ብዙ አመራሮች ተብለው የተገለጹ ወደ አገዛዙ መግባታቸውን አሳውቀዋል፣ ወደ ሰላም ተመልሰዋል። ከዚህ በኋላ የፋኖ መዋቅር እየፈረሰ ነው ከሚል መገለጫ ጋር በሰፊው ሲነሳ ነበረም። እነማን ናቸው የገቡ ያሉት? እውነት ለመናገር ከዚህ አንጻር ፋኖ እየፈረሰ ነው እያለቀለት ነው ከሚለው ጋር በማያያዝ ነገ የምትሰጉት ነገር አለ? ጥሩ ጥያቄ ነው ያነሳኸው። አንድ ትግል አንድ የትግል ድርጅት ወይም አንድ ትግል መመዘን ያለበት ከሊደርሽፑ አንጻር ነው። ስትራቴጂክ ሊደርሽፕ የሚሰጠው አካል ማነው? የት ነው ያለው እንግዲህ ዝም ብሎ አይደለም ይህ ትግል እዚህ ዛሬ የደረስንበት ደረጃ የደረሰው ታስቦበት ዋጋ ተከፍሎበት ብዙ መስመሮች ተሰምረው ጠውረዶች ታይተው ነገ ምን እንደሚከሰት ታሳቢ አድርገን ከሶስት ከአራት ዓመት በፊት ስትራቴጂይዝ አድርገን ያመጣነው ትግል ነው። ሊደርሽፑ አሁንም አለ፣ ማዕከሉ አሁንም አለ። አንድም በግለሰብ ደረጃም ቢሆን በቡድን ደረጃም ቢሆን ይህንን ትግል ክዶ ወደ ጠላት ወገን እየተቀላቀለ የለም። ነገር ግን እንደምታውቀው የሶሻል ሚዲያ ዘመን ነው። ዛሬ በየእጃችን ስልኮች አሉ፣ በየስልኮቻችን ሚዲያዎች ይኖራሉ። በዚህ የሶሻል ሚዲያ እንቅስቃሴ ምክንያት ግለሰቦችን ዝነኛ የማድረግ የማጉላት ነገር ይኖራል እና አንዳንዶቹ አሁን ከድተው ገቡ ከተባሉት ልጆች መካከል አንዳንዶቹ በዚህ በሶሻል ሚዲያው ምክንያት ሕዝብ ስላወቃቸው ካልሆነ በስተቀር በሊደርሽፕ ላይ ያላቸው ሚና የምንት ነው? በትግሉ ላይ ያላቸው ሚና እዚህ ግባ የሚባል አይደለም። ያ ሲባል አንድም ሁለትም ሰው ከድቶ ወደ ጠላት መግባቱ አይጎዳንም እያልኩ አይደለም። እሱ የራሱ ጉዳት ይኖረዋል። ነገር ግን አፍረክርከነዋል፣ አሸንፈነዋል፣ ከፍለነዋል፣ ሰንጥቀነዋል በሚያስብል ደረጃ የሚገለጽ ግን አይደለም። ለአብነት አሁን ቢነሳ ደቡብ ጎንደር ቀጠና በአጠቃላይ ከፍተኛ ተጋድሎ የተደረገበት ቀጠና ነው። ጋይንት ስማዳ፣ ሌሎችም፣ ደራ ሁሉም ቀጠናዎች እዛ አካባቢ ከመጀመሪያው ከጦርነቱ መፈንዳት ጊዜ ጀምሮ በርካታ ውጊያዎች የተደረጉበት በርካታ የጠላት ኃይል የተደመሰሰበት በርካታ የፋኑ ኃይልም ዋጋ የከፈለበት ትልቅ ተጋድሎ የተደረገበት ቀጠና ነው። አሁንም ያንን ተጋድሎ የሚያደርጉ ፋኖች፣ ያንን ተጋድሎ የሚያደርገው ሰራዊት በቦታው አለ። በቁጥር እንግዲህ አገዛዙ በሚያጋንነው ልክ ባይሆንም የተወሰኑ ልጆች ደግሞ እንዲሁ ሚዲያ ያውቃቸው የነበሩ ከርተው አገዛዙ። ተቀላቅለዋል። ይሄ በየትኛውም የትግል ሂደት ውስጥ ሊያጋጥም የሚችል ነገር ነው። ነገር ግን ምንም አይነት ሲግኒፊካንት ጉዳት እንደሌለው ግን መታወቅ ያለበት እንዳነሳው ልህ ሊደርሺፕ እስካለ ድረስ፣ ኮር ውስጥ እስካለ ድረስ፣ አስኳሉ እስካለ ድረስ በዛ መንገድ ትግሉ እየተመራ ይቀጥላል። አብይ አህመድ ወደ ስልጣን ከመጣ ጀምሮ የአፍሪካ ቀንድ ሰላም አቷል ያለው የአፍሪካ ቀንድ ሰላም አቷል ያለው አርበኛ አስረስ አሁን ላይ ምስራቅ አፍሪካ ጀርባውን እየሰጠው መሆኑን አንስቷል። አብይ አህመድ የሚባል ግለሰብ ወደ መሪነት ከመጣበት ጊዜ ጀምሮ የምስራቅ አፍሪካ ቀጠና ሙሉ በሙሉ ተቀይሯል አንደኛው ከዚህ በፊት በቀጠናው አንከር ስቴት የነበረችው ኢትዮጵያ ሚናዋን አጣ፣ ሙሉ በሙሉ ወደ ረባሽነት ደረጃ ወርዳለች። በዚህ ምክንያት እንግዲህ እንደምታዘበው በጣም የረጅም ጊዜ ኢኮኖሚክ ኢንቴግሬሽን ሁሉ ለማድረግ ዝግጁ ናት የምትባለዋ ጅቡቲ ሳትቀር ፊቷን አዙራ ከኢትዮጵያ በተቃራኒ ከአብይ አህመድ በተቃራኒ የተሰለፈችበት ወቅት ነው ያለው። ሱዳን ውስጥ አብይ አህመድ ሁለቱን ተፋላሚ ሀይሎች አንደኛውን መርጦ አሬሴፍ የሚባለውን ቡድን መርጦ በአሶሳ በኩል ከፍተኛ እርዳታ እንደሚያደርግ የታወቀ ነገር ነው። ሌሎቹም በአጠቃላይ ሶማሌ ላይ የሚፈጠረውን ነገር አንዴ ሶማሊላንድ ጋር ውይይት ማን ነው የባህር በር ለማግኘት በሚል ሶማሌላንድ ውቅና እሰጣለሁ በሚል ሌላ ጊዜ ደግሞ ያንን በመሻር ሲፈጥር የከረመው ትርምስ የሚታወቅ ነው። ከዚህ ሁሉ ትርምስ ጀርባ ያው ዩናይትድ አረብ ኤምሬቶች አሉበት። በኤምሬቶቹ ዶላር ወይም በእነሱ ገንዘብ እና ጉርሻ የእነሱን ተልዕኮ እየፈጸመ ነው ያለው አብይ አህመድ። በቀጠናው ያለውን ህዝብ በጦርነት በማተራመስ የነሱን የወርቅ የነዳጅ የባህር በር ሌሎች ጂኦፖለቲካዊ ኢንተረስቶቻቸውን ለማሳካት በዋናነት ኤምሬቶቹ የሚፈልጉትን ግብ ለማሳካት ያንን ተልዕኮ ለማስፈጸም ብቸ ከፍተኛ ተላላኪ ሆኖ በቀጠናው ትርምስ እየፈጠረ ያለ ግለሰብ ነው አብይ አህመድ። ከዚህ በተቃራኒ ይህ የጥፋት አዋጅ የታወጀበት በቀጠናው ያለው ህዝብ የሱዳንም የኤርትራም የኢትዮጵያም የጅቡቲም ህዝብ ያለው ብቸኛ አማራጭ አብይ አህመድን የሚባል ግለሰብ በጋራ ታግሎ ማሸነፍ በጋራ ታግሎ ይህንን ግለሰብ ከኢትዮጵያ መንግስት መንበር ላይ ማስወገድ ብቸኛ ምርጫ ነው ብዬ አስባለሁ። ሩሲያ በዩክሬን ላይ ከባድ ጥቃት ማድረሷን ተከትሎ ትራምፕ ፑቲንን እብድ ሲሉ ዘለፉ። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አቻቸው ቭላዲሚር ፑቲንን እብድ ሲሉ ዘልፈዋል። ትራምፕ ደስተኛ እንዳልሆኑና ጠንካራ ባለና ባልተለመደ ተግሳጽ ፑቲንን ምነካው ብዙ ሰዎችን እየገደለ ነው ብለዋል። በኋላም ፑቲንን ፍጹም እብድ በማለት ወርፈዋቸዋል። የዩክሬኑ ፕሬዚዳንት ቮሎዲሚር ዘሌንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግባት አሳስበዋል። የድሮኖችና ሚሳይሎች ማስጠንቀቂያ ሳይረኖች በበርካታ የዩክሬን ግዛቶች ሰኞ ማለዳ ላይ በተደጋጋሚ እየተሰሙ እንደሆነም ተነግረዋል። በሰሜን ምስራቅ ካርኪቭ ግዛት ህጻንን ጨምሮ ቢያንስ ሶስት ሰዎች መቁሰላቸውን የግዛቲቷ ከንቲባ ቴሬኮቭ ተናግረዋል። እሁድ አመሻሹ ላይ በኒው ጀርሲ ለጋዜጠኞች መግለጫ የሰጡት ትራምፕ ፑቲንን ለረጅም ጊዜ አውቀዋለው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 ኝምና ቢያቆመው ይሻላል ሲሉ ትራምፕ ለዘለንስኪ ጽፈውላቸዋል። ጀዋር መሐመድ ለኢሳያስ አፈወርቂ ንግግር መልስ ሰጠ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከትናንት በስቲያ ያደረጉትን ንግግር ትርጉም ማዳመጡን በመግለጽ የጀመረው ጀዋር በሁለት ቁልፍ ነጥቦች ላይ አስተያየት መስጠት እፈልጋለሁ ብለዋል። ሲያስረዳም ፕሬዝዳንት ኢሳያስ የቀድሞ የጦር አጋራቸውን አብይ አህመድን የኦሮሞን ጥቅም የማይወክለውን የኦሮሞማ ርዕዮተ ዓለም የሚያራምድ በማለት ከሰዋል ካለ በኋላ በዚህ ንግግር ደስተኛ ለመሆኑን አስታውቋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያለው ጀዋር ይህ የኦሮሞማ ደህንነት ወይንም ባህል መግለጫ ቃል መሆኑን አስረድተዋል። ልክ ኤርትራዊ ወይንም ኩኩዩ እንደማለት ነው ብሏል። ይሁን እንጂ ራሱ ብልጽግናን ጨምሮ ሌሎች የኦሮሞ ፖለቲከኞች ጭምር አሁን ያለው አገዛዝ የኦሮሞና ኦሮሙማ መሆኑን አዘውትረው ይናገራሉ። ቢሆንም ፕሬዚዳንት ኢሳያስ ከሰባት ዓመታት በኋላ አብይ የኦሮሞን እሴት እንደማይወክል በማመናቸው ደስተኛ መሆኑን አስታውቋል። ለአስርት ዓመታት ከኤርትራ ጋር ሲሰሩ የነበሩትን የኦሮሞ ፖለቲከኛ መሪዎች ጨምሮ የኦሮሞ ምሁራንና የተከበሩ የአገር ሽማግሌዎች ዲሞክራሲያዊ ሽግግር አብይን ሲደግፉ መቆየታቸውን የጠቀሰው ጀዋር ይሁንና ቤተ መንግስት ከገባ በኋላ እነዚህን ገለል እንዳደረጋቸው አስረድተዋል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘለቄታዊነት ሊኖረው እንዳልቻለ የጠቀሰው ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለበት አሳስበዋል። የፕሬዚዳንት ኢሳያስ የትላንቱ ንግግር በሁለቱ ሀገራት መካከል ያለው ውጥረት መካረሩን እንዲያሳይ ጠቁሞ በአፍሪካ ቀንድ ሌላ አውዳሚ ጦርነት